ሄሎ፣ ሄሎ ሳምሪ እንደምን አለሽ? ሰላም፣ ሰላም እንዴት ናችሁ? አቤ እንግዲህ የስቱዲዮ ባለሙያዎች አድማጮቻችን፣ ከተጠፋፍተ ነበረ። እንግዲህ መልካም በዓል ብያለሁ፣ ቢያልፍም ለማንኛውም በድጋሚ ስለተገናኘን ደስ ብሎኛል። እንዴት ከረማችኋል? ሁሉ መልካም ነው? አለን አለን። በዓሉ እንዴት አደረገሽ? ሰላም ሰላም፣ ጥሩ ነበረ። እንግዲህ ዘንድሮ ያው የፈረንጆቹን በለው የእኛም በዓል አንድ ቀን ስለዋለ በጥሩ ነበረ፣ ያለፈው ከጥሩ እረፍት ጋር ከጥሩ እረፍት ጋር ይሄ ሎንግ ዊኬንድ ነበረች ማለት ነው። ልክ ነው። እንደዚህ ሲገጥም ያው ለእኛም እዚህ አገር ላሉት አበሾች ጥሩ የረፍት ጊዜ ነው የሚሆነው ምክንያቱም ለእኛ ብለው አይዘጉም ያው ለራሳቸው ሲዘጉም እኛም በዚ አጋጣሚ እንጠቀማለን እና ጥሩ ነበረ። የእናንተን ግን አይረዱትም የኢትዮጵያኖችን የእኛን ባህል ስናከብሩ ኢትዮጵያ ስትሆኑ አ እናንተ ዛሬ ነው ባህላችሁ በቃ ደኦፍ እንስጥሽ ምናምን የለም። ከአመት ፍቃድ ላይ ይችላለን ወይም ያለ ክፍያ ያለ ክፍያ እረፍት አለ እኮ። አዎ እሱማ አለ፣ ግን ማረፍ የሚፈልግ ሰው በሌላ ጊዜ በቃ ልክ እንደሚያደርገው በዓል ስለሆነ የሚሰጥ ኦፍ ሳይሆን በሌላ ጊዜ እንደሚያርፈው ነው የሚያርፈው ማለት ነው። ግን ጥሩ በዓል እንዳሳለፉ ተስፋ እናደርጋለን። ሃይሚን ያው እንኳን አደረሰሽ እንላለን በድጋሜ። የእናንተ ቤት በዓል አከባበር ከባለቤትሽ ጋር እንዴት ነበረ? ይረዳዋል የእኛን ባህል እያስባለሁ ባይ ነው አደለም በጣም ው በዓል ሲሆን እንግዲህ ያው እንደ እንዳቅመህ እንዳገርህ ማለት መጠንም ባይሆን ባለው ሁኔታ አቅም በፈቀደው መጠን እናከብራለን። ወይ ደግሞ ወዳጆቻችን ጋር ወይ ተጠርተ ይሆናል ወይ አንተም ቤት ተጠርተህ እንደዚህ ከጎረቤቶች ጋር አብረን እናሳልፋለን። በተለይ ምልህ የራሳችን በዓል ሲሆን የኢትዮጵያ በዓል ሲሆን ያን በቀን አውቀው እንኳን አሁን አንዳንዴ በተለያየ አጋዊ ስራ ቀን የሆንና ሳታስታውስ እንኳን መልእክት ልከው እንኳን ደረሳችሁ የሚሉ የውጭ ወዳጆቻችን እንኳን ያው በዚህ ስለለመዱት የብዙ አይነት አጋጣሚዎች አሉና፣ ያው አብረን ነው። በቤተሰብም እንደገና ደግሞ እንዳልኩ ከወዳጆች ጋር ቀኑ እንዲህ የምናሳልፈው። ዶሮ መስራት ብትቺ ዶሮ ሰርተሽ ትጠሪያለሽ ሰው ምና ብትቺ ለምን እኔ ለአንቺ እየተከራከርኩ ነው? እዚህ ደግፊኝ። ማብራሪያ እኮ ነው የፈለግሽው እንጂ ያልተከራከርሽላት። ለምን እንዲህ እንዳልኩ ነው ማወቅ የፈለግሽው። እንደዚህ ገመትክ ብዬሽ ነዋ። እኔ አሁን እንደዛ አልገምትም አንተ ገመትክ። እንደተከራከርሽላት ለምን ይሰማሻል? እንደውም የበለጠ እውነቱን አውቀሽ ከኔ ጎን ለመቆም የፈለግሽ ነው የምትመስለው። በፍጹም አይ፣ የትቻለሽ ምር ቻለሽ ትቻለሽ፣ ጠንቅቅ አድርገሽ እንግዲህ ብቅ በይልና በቃ፣ የዛ ሰው ይበላል የዛ ሰው ይበላል። እሺ፣ በጣም እናመሰግናለን ወደ ጉዳያችን እንመለስ። እንግዲህ የሳምንቱ አጋማሽ ላይ የአውሮፓ ሻምፒየንስ ሊግ ጨዋታ የተደረገበት ጊዜ ነበረ። በተለይ በአርሰናል እና በፓሪስን ጀርማ መካከል የተደረገው ጨዋታ ዛሬ እኔና አንቺ እንደዚሁም አድማጮቻችን የምንወያይበት ርዕሰ ጉዳይ ይሆናል። በፓሪስን ጀርማ አንድ ለዜሮ አሸናፊነት የመጀመሪያው ጨዋታ ተጠናቋል። የመልሱ ጨዋታ ደግሞ በታላቅ ጉጉት እየተጠበቀ ነው። ስለዚህ የመጀመሪያውን ሀሳብ የምናነሳው ወይንም ደግሞ መንደርደሪያ እንዲሆን የምንፈልገው የፓሪስን ጀርማ ዝግጅት ለመልሱ ጨዋታ እንዴት ያለ ነው የሚለው ትገቢ ያለሽ ወይ? ጨዋታ ትገቢ ያለሽ ወይ? እንግዲህ ያው የመልሱ ጨዋታ ዝርዝር ጉዳዮች ከመግባታችን በፊት ያው አጠቃላይ ያለው ስሜቱ ከውጤቱ በኋላ እዚህ ፓሪስ አካባቢ እንግዲህ የተረጋጋ ነው ማለት ነው የምችለው። የተጋነነ ስሜት አይደለም እያየሁ ያለሁት ከጨዋታው ምሽት ጀምሮ። በእርግጥ ነው ሁሉም ሰው በእለቱ እዚህ በተለያየ ባሮች ውስጥ እንደዚሁ ደግሞ በቤት እና በተለያዩ አጋጣሚዎች ሰው በጣም በግሩፕኑ ውድድሩን ተከታትሏል። እንግዲህ ከዛ ከጨዋታው በኋላ ያው ደስታውም ልክ ነበረው። ከዛ በኋላ የሚወጡት ማስተያየቶች ልክ ያላቸው ናቸው። እንዲህ ከመጠን ያለፈ ነገር አይደለም። የስማው እያየሁትም ያለሁት ነገር እና ምናልባትም ቀጣዩ ጨዋታ ላይ ማለት ትኩረት የመስጠት ፍርሃትም እንደገና ደግሞ ቁርጠኝነትንም ያን የማሳየት ነገር እንዳለ ነው እንግዲህ እያየሁ ያለሁት እና አጠቃላይ ፓሪስ ላይ ያለው ነገር የተረጋጋ ነው ማለት ነው የምወደው አጠቃላይ ስሜቱ ማለት ነው ከዛ ውጭ ግን እንግዲህ አይ በመልሱ ጨዋታ ላይ የፓሪስ በቃ እንደገና አሸንፎ ድል አድርጎ ወደ ዋንጫ ተፋላሚነት ጉዞውን ያሳምራል የበለጠ የሚሉ ሀሳቦች በጣም ጎልተው ይሰማሉ፣ ወይንስ የስጋት ነገሮች ናቸው ያሉት? እንደሱ አይነት ስሜቶች አሉ ግን የተጋነኑ አይደሉም። ቢኖሩም ጥንቃቄ የሚያስፈልግ ያላለቀ ጨዋታ ነው። ከእንደገና ደግሞ በዚህም አመት ከዚህ በፊትም በነበሩት የፓሪስ ሰንጀርማ የሻምፒዮንስ ሊግ ታሪኮች የዘንድሮ በእርግጥ በተለየ ስሜት እና ታሪካዊ ሂደት ውስጥ ቢሆንም የቅርብ ጊዜ የጨዋታ ውጤቶችም ያስተማሩትና ሰው ላይ የሚፈጠሩት ስሜቶች አሉ እና ምንም አንደኛው ውጤቱ የጠባብ ውጤት መሆኑ ቀጥሎ ደግሞ ተወዳዳሪው አርሰናል መሆኑ እንዲህ የምትኩራሪበት አይነት ስሜት እንዲፈጠር እንዳላደረገ ነው እንግዲህ ለመረዳት የቻልኩት። ከዛ ውጭ ግን ፓሪስ አሁን ባለው የአጠቃላይ የጨዋታ ብቃት እና የአሸናፊነት ስሜት ላይ ደምረሽ ደግሞ ስታዩ ይህን ቀጣዩን ጨዋታም የማሸነፉ ስሜት የበለጠ ሊጠናከር ይችላል የሚለው ነገር አመዛኝ ነገር አለው። እንዳልኩሽ ግን በተወሰነ ደረጃ ፍርሃቶች አሉ፣ ጥንቃቄዎች የበለጠ ደግሞ የሚመጣውን ቡድን ለማሸነፍ ስለሆነ እነዛ ነገሮች ደግሞ ሊገለበጡ የሚችሉ ውጤትም ሊገለበጥበት የሚችልበትም አጋጣሚ እድሉ ሰፊ ስለሆነ በጣም ጥንቃቄ የተሞላበት ነገር ነው በብዛት እያስተዋልኩ ያለሁት። በደጋፊ ደረጃ ስትመጪ ግን አብዛኛው ደጋፊ ይህን ጨዋታ አሸንፎ እንዲሁም ለፍጻሜ የማለፍ ስሜት ውስጥ ነው እንግዲህ በብዛት የሚገኘው። ያው ይሄ በጣም በጠባብ ውጤት የተጠናቀቀ ጨዋታ ስለሆነ እንዲህ አይነት ስሜቶች የሚጠበቁ ናቸው። አንድ ለዜሮ በቀላሉ የሚቀለበስ ውጤት ይመስለኛል። ለእኔም ግን አንዳንድ ተቃውሞዎች እንደነበሩ ሰምተናል። ለምሳሌ የትኬት ዋጋን በተመለከተ በጣም በከፍተኛ ደረጃ ጭማሪ እንዳለ አንድ የሰማነው ነው ነገር ነው። ሁለተኛ ግን ከተጫዋቾች ጋራ በተያያዘ ኦስመን ደምቤሌ በመልሱ ጨዋታ ላይ ይኖራል ወይንስ አይኖርም የሚልም ደግሞ ጥያቄ አለ። ከሌለ ለፓሪሰን ጀርማ በዘንድሮ የውድድር አመት በጣም ትልቅ አስተዋጽኦ እያደረገ ያለ ተጫዋች ስለሆነ ጉድለቱ በጣም ሰፊ ነው ተብሎ ይታመናል። ና በእነዚህ ጉዳዮችም ላይ ያሉትን መረጃዎች ብናነሳ አሪፍ ይመስለኛል። ልክ ነው። እንግዲህ ያው አብ የሚያነሳው የትኬት ጉዳይ አለ። የዚህ የጨዋታ እንግዲህ ታስታውሳላችሁ፣ የዛሬ አመት እንግዲህ እንደዚሁ በተመሳሳይ የጨዋታ ወቅት ላይ ከዶርትሙንድ ጋር እዚሁ ፓሪስ ላይ ጨዋታ ነበረው፣ ሩብ ፍጻሜም ለመጫወት ከዛ በፊትም ደግሞ በነበሩት የገቡ ማሽ ፍጻሜም በነበረው ጨዋታ ላይ ና የዚህ የአሁኑን አይነት ስሜት አይደለም። አሁን ፓሪስ ላይ ያለው ቀጣዩን ጨዋታ ለመመልከት እና ልክ ከጨዋታው በፊት የነበሩትን የትኬት ዋጋዎች መመልከት ሞክር ያለው መጀመሪያውን ጨዋታ በፊት እና መጀመሪያ የወጣለትም ተመን እስካሁን ድረስ ካየኋቸው የቻምፒዮንስ ሊግ የዋጋ ተመኖች በጣም የተጋነነ ነበረ። መነሻውን አንድ መቶ አስር ዩሮ አካባቢ ነበር ያደረገው። ከዛ በፊት የነበሩት ሰማንያም ሰባም ዩሮ መነሻ ነበራቸው። ከዛ በኋላ እንግዲህ እንደ ሁኔታው እስከ ስድስት መቶ ሰባ መቶ ዩሮ ድረስ ይቀጥላል። ይሄ ግን ገና መነሻውን በመቶዎቹ አድርጎ ከዛ ደግሞ እያለ ሶስት መቶ አራት መቶ አምስት መቶ እያለ ነው የሚሄደው። ያ ማለት ግን በዚህ ዋጋ ትኪቱን ታገኛለች ማለት አይደለም። በእያንዳንዱ ትኬት ላይ ተጨማሪ ክፍያዎች አሉ። ምናልባት ሁለት መቶ የተባለው ወደ ሶስት መቶ አራት መቶ የተባለው ወደ አምስት መቶ ከምናምን ይከፈላል እና ልክ የመጀመሪያው ጨዋታ እየተደረገ በነበረበት ሰዓት ላይ የትኬቶቹ ዋጋ በእጥፍ በእጥፍ በእጥፍ ነው የጨመሩት። አንደኛም ፈላጊውም ቁጥር በዛም በዛ ልክ ስለጨመረ አሁን ላይ ባለው አብዛኛውን ትኬት አብዛኛው የማግኘት ሁኔታ ብዙም አይደለም። ሁለተኛ ሪሴል የሚደረጉ ትኬቶች ናቸው ያሉት እስከ አስር ሺህ ዩሮ እየተገመጠባቸው ናቸው እንግዲህ ከአምስት መቶ እስከ አስር ሺህ ስለዚህ ይሄ ደግሞ በጣም ከፍተኛ የሆነ ውድ የሆኑ ትኬቶች ናቸው ቦታው እንኳን የትም ቦታ ቢሆን ማለት ነው ይሄ አሁን ውድ የሆኑ ቦታዎች አሉ ትርካሽ ቦታም ይሸጥባቸው አሉ እነዚህ ነገሮች ሁሉ ያሉበት ሁኔታ ነው ያለው እንግዲህ በእኔ በኩል ያው ትኬት ከዚህ በፊትም አገኝ የነበርበት በራሴ በምሰራበት ድርጅት ውስጥ የሚመጡ የቅናሽ ትኬቶች አሉ እንግዲህ እየጠበቅኩን ያለሁት ስለዚህ እድለኛ ከሆንኩኝ ገብቼ ማየቱ ሁኔታዎች ይኖራሉ። እንግዲህ እያየውን ያለሁት እና ግን እንደዚሁ በግል የሚገዙ ሰዎች ግን አሁንም ድሉ በጣም በጣም ጠባብ ነው። እንዳልኩት ደግሞ ከፍተኛ የሆነ የዋጋ ጭማሪ ነው ያለውና ከአንደኛ ሰው ጨዋታውን ፓሪስ፣ ስለዚህ ለፍጻሜ የሚያደርገውን ጨዋታ ሳይሆን ብቻ የሚጠብቀው ፓሪስ አሁን እያደረገ ያለው የጨዋታ እንቅስቃሴን እሱም የሳበው አይነት ነገር ነው። አብዛኛው ሰው ጋር ደጋፊም ባይሆን የጨዋታው አጠቃላይ ፍሰት ከውጤት ጋር እንደሞታጅቦ የተጫዋቾቹ አጠቃላይ እንቅስቃሴ ያን ጨዋታ ከቴሌቪዥን ከመመልከት ይልቅ ስቴዲየም ገብቶ የመመልከቱ ነገር በብዙዎቹ ዘንድ ፍላጎትን ያጫረ ሁኔታ እንዳለ ነው የተረዳሁት። ነገር ግን ያው ስቴዲየሙ ከአርባ ስምንት ሺህ ተመልካቾችን ነው የሚይዘው እንግዲህ ትልቅ ስቴዲየም ስላልሆነ ያለውም የቲኬት ሁኔታ የማግኘቱ በጣም እድል የጠበበ ነው። አሁን ላይ ደምዶም ለብዙዎቹ የነገሩኝ አንዳንድ ትኬት ለመግዛት የሞከሩ ሰዎች እንትኑ ምንድነው ዌብሳይቱም ያን ያህል ስራ እየሰራ አይደለም። ምክንያቱም በጣም ብዙ ጠያቂ ስላለው ብዙ ጊዜ ይቋረጣል፣ አለበለዚያም ደግሞ ምንም አይነት ምላሽ ማታገኝበት ሁኔታ ነው ያለው፣ ትኬት ለመግዛት አመልክተሽ ማለት ነው። ስለዚህ ምናልባት እድለኛ ለሆነ ሰው ሁለተኛ ሪሴል የሚደረጉ ትኬቶች ከተገኙ በዛ ሁኔታ ነው እንጂ አሁን ላይ ባለው ሁኔታ ከራሱ ዌብሳይት ለመግዛት በጣም አስቸጋሪ ሁኔታዎች ናቸው። አዎ፣ በተለይ ደግሞ ቅድም አንቺ እንደተናገርሽው የፓሪስ ሴንት ጀርመን ደጋፊዎች በክለባቸው ላይ ያላቸው እምነት ከጊዜ ወደ ጊዜ በጣም እየጨመረ የመጣ ይመስለኛል። ምክንያቱም በዘንድሮ የውድድር አመት በሻምፒየንስ ሊግ ላይ ብቻ ያየነው ነው፣ የቡድኑ እድገት በትልቁ ሊያስወራ የሚችል ነው። በእርግጥ ከዚህ በፊት በነበረው በዚሁ በሸገር ስፖርት ፕሮግራማችን ላይ ፓሪሰን ጀርማ በአውሮፓ ሻምፒየንስ ሊግ በዘንድሮ የውድድር አመት የመጀመሪያ ጨዋታውን ያደረገበት ጊዜና ከዛ በኋላ በውድድሩ ሂደት ራሱን የበለጠ እያሳደገ የመጣበትንምና አሁን በጣም አስፈሪ ደረጃ ላይ የደረሰውን ፓሪስን ጀርባ በተመለከተ የተለያዩ ነጥቦችን አንስተናል። ግን እንደው በፓሪስ የሚወሩትን ነገሮች የበለጠ ግምት ውስጥ በመክተት አንቺ እንድት ነግሬን የምፈልገው አንደኛው ጉዳይ ሉስ ኤንሪኬ ለዚህ ቡድን መገንባት በጣም ትልቁን ድርሻ ይወስዳሉ ትልቁን ክሬዲትም ደግሞ መሰጠት ያለበት ለእኛ አሰልጣኝ ነው የሚል ሀሳብ የሚያነሱ ሰዎች ብዙ ናቸው እና የፓሪሰን ጀርማ ልዩነት በሉስ ኤንሪኬ ጊዜና ከዚህ ቀደም በነበሩት የተለያዩ አሰልጣኞች ጊዜ እንዴት ባለ መንገድ ነው ሊገለጽ የሚችለው የሚለውን በጣም አጠር አድርገን ብንመለከተው አንድ ጥሩ ምስል የሚሰጠን ይመስለኛል። ሀይሚ ስፔሻሊ ዛ አካባቢ ከሚነገሩት መረጃዎች በመነሳት መልካም እንግዲህ ከዛ በፊት ቀደም ሲል ያነሳሽልኝ አለ ጥያቄ ነበረ የኦስማን ዴንባሌ ወቅታዊ ሁኔታን እሱን ወቅታዊ መረጃ ትንሽ ላጋራ ለአድማጮቻችን ያው የዚህ የደንቤሌ በአርሰናል ጨዋታ እንግዲህ ሀያ ደቂቃዎች ሲቀሩት ላይ ጉዳት አጋጥሞት ወጥተዋል ከዛ በኋላ እንግዲህ በእስካሁን ድረስ እስከ ትናንት ድረስ በነበረው መረጃ ጉዳቱ መጠን ገና ወደ ጨዋታ ይመልሶ አላይመልሰውም የሚለው ነገር እስካሁን በሐኪሞቹ የተረጋገጠ ነገር የለም። ትላንትና የፓሪስ ሰንጀርማ ተጫዋቾች እንግዲህ ወደ ስልጠና የተመለሱበት ሁኔታ ነበረ። በዚህ የመጀመሪያው ከለንደን ከተመለሱ በኋላ በነበረው የስልጠና ሂደት ውስጥ እንግዲህ ደንበሌ አልነበረም። በእርግጥ ነው እዛው ቦታ ነበረ፣ ግን ስልጠና ውስጥ አልተሳተፈም። አሁን ላይ ያለው ጉዳት ያው ሌላ እንቅስቃሴ ደግሞ ሌላ ነገር ለማድረግ የሚያመቸው ነገር አይደለም። እንደውም ረጅም ጊዜ ሊወስድ ይችላል፣ ረፍት ማድረግ አለበት እየተባለ ነው ያለው። ስድስት ቀን አለ ምናልባት ደግሞ አምስት ቀን፣ እስከ ማክሰኛው ድረስ ባለው ጊዜ ውስጥ ነገሮች የሚሻሻሉ ከሆነ እስከዛ ድረስ የእሱ ጉዳይ የሚታወቅበት ሁኔታ ነው ያለው። እርግጥ ነው ፓሪስ ሰንጀርማ የዚህ የሊጉ አሸናፊነት መሆኑን አስቀድሞ ያረጋገጠ ቢሆንም ስትራስበርጋ በዚህ የሳምንት መጨረሻ ላይ ጨዋታ አለው። ወደዛ ግን እንደማያቀና ነው አስቀድሞ የተነገረው። ከዛ ውጭ ግን የእሱ ምናልባት የመሰለፉ ነገር አጠራጣሪ ከሆነ ቡድኑ ምን አይነት አሰላለፍ እና የአጠቃቅ ስልት ይዞ ሊገባ ይችላል፣ ማን ላይ ሊመሰረት ይችላል የሚለው ትልቁ ጥያቄ ነው። እንግዲህ ምናልባት ወደ በኋላ ላይ በዝርዝር የምናያቸው ጊዜዎች ካሉን በዝርዝር ልናየው እንችላለን። ይህን ጉዳይ ግን በተወሰነ ደረጃ ደግሞ ሰው እንዲጽና ነው የደጋፊዎቹ እንዲጽናኑ የሚያደርግ ምላሽ ከቡድኑም አካባቢ የምትሰሚው እና ደግሞ አሁንም ካነሳሽው ጥያቄ ጋር ተያይዞ ሊመለስ የሚችለው ቡድኑም የአንድ ሰው ቡድን አለመሆኑ፣ በአንድ አጥቂ ወይ ደግሞ በአንድ ተጫዋች ላይ የተመሰረተ ቡድን አለመሆኑ እና ለዚህ ሁሉ ለተገኘው ውጤት አጠቃላይ የቡድን ውጤት ስለሆነ የደንበሌ በቀጣዩ ጨዋታ ለመኖር እርግጥ ነው የራሱ ጉዳቶች ክፍተቶች ሊፈጥር ይችላል። በዛው ልክ ደግሞ ሌሎችም ተጫዋቾች የእሱን ቦታ ተክተው የመጫወቱ አቅምም ጉልበቱም ያላቸው ተጫዋቾች እንዳሉ ደግሞ ይታየበት ስለሆነ ብዙም ያሳስባል የሚለው ነገር በብዛት እየተወራ አይደለም ያለው። ከዛ ውጪ እንግዲህ ወደ አነሳቸው ጥያቄ ላምራ። በተለይ ከዚህ ዘንድሮ እያየ ነው ያለ ነው ፓሪስ ሰንጀርማ ከዚህ በፊት ከምናውቀው ፓሪስ ሰንጀርማ በብዙ መልኩ እየተለየ እንደሆነ እንግዲህ ማየትም መገመትም ይቻላል። ከዛ ውጭ ደግሞ ከዛም አልፎ እዚህ ላይ ደግሞ አሁን እዚህ በክለቡን በደንብ ለሚያውቁ እንደ ደጋፊም በቅርብም ሰው ሆነው ለሚያዩ ሰዎች እንደገና ደግሞ በባለሙያዎችም አይን የዘንድሮ ፓሪስ ሰንጀርማ ምን አይነት ነገሮችን ነው እያሳያለሁ ከዛ ሁሉ ውጤትና ስኬት ጀርባስ ደግሞ ማን ነው የፈረሱን ድርሻ የሚወስደው የሚለው ነገር ማንሳቱም ተገቢ ነው እና ከዚህ አንጻር እንግዲህ እንዳነሳሹ ሉዊስ ኤንሪኬ ይህን ቡድን ከተረከቡ በኋላ እርግጥ ነው የተወሰኑ መንገጫ ገጮች ነበሩ። ከቡድኑን የማላመድ ከቡድኑ ጋር የራሳቸውን ምስል ለማምጣት ብዙ ነገሮችን አሳልፈዋል። ግን ረጅም ጊዜ ባይወስድም እንደ ፓሪስ ሰንጀርማ የክለብ ማኔጅመንት በተለይ ከአሰልጣኞች ጋር በሚኖረው ቆይታ ውጤትን ከመፈለግ ከመጠማት አንጻር ለአሰልጣኞች ካላቸው ትግስት ማጣት አንጻር እንዲሁም ለሉሴን ሪኬ ረጅም ጊዜ ተሰጧል ማለት ነው የምንችለው። እንግዲህ እሳቸውም ይህን የተሰጣቸውን ትግስትን ተጠቅመው አሁን ላይ የታየውን ውጤት ለማምጣት ውጤት ብቻ ሳይሆን ቡድኑን ቡድን የመስራት አጋጣሚውን ፈጥሮላቸዋል ማለት ነው የሚቻለው እና አጠቃላይ አሁን ላይ የታያለው የሉሴን ሪኬ ቡድን የእሳቸው ምስል የእሳቸው የአእምሮ ውጤት ነው ማለት ነው የምንችለው። እንደ አጋጣሚ ሆኖ በእርግጥ እሳቸው ወደዚህ ወደ ፓሪስ ሰንጀርማ ሲመጡ ነበሩ ኳደል እንደ ከዋክብት ተጫዋቾች ነበሩ ደርሶባቸዋል አብዛኞቹን እና እንደዛም ሆኖ ግን የተፈለገው አይነት ውጤትም በመጀመሪያዎቹ አመታት የታየበት ሁኔታ አልነበረም። እንግዲህ ከዛ በኋላ በተለይ የዚህኛው ሲዘንም ከተጀመረም የዘንድሮ ሲዝን ከሁለት ሺህ ሀያ አምስት ጀምሮ ደግሞ የነበረውን ፓሪስ ሰንጀርማ ስታየ ሁለት አይነት ነው፣ ሁለት ሺህ ሀያ አራት ከዛ ደግሞ ሁለት ሺ ሀያ አምስት እንግዲህ በአንድ ሲዝን ውስጥ ሁለት ፓሪስ ሰንጀርማ ቡድን ነው እያየን ያለ ነው። እና ይሄ ነገር እንዴት ነው እንዲህ አይነት በአንዴ እንዲህ አይነት ድራማቲክ የሆነ ለውጥ በአንድ ክለብ ውስጥ ሊመጣ የቻለው የሚለው ነገር እሱ ነው በጣም አነጋጋሪ እየሆነ ያለው። ነገር ግን ያው የተሰጠው የጊዜ ሂደት ከአንድ አሁን ሳቸው ሁለት አመቱ ነው አትቷል እንግዲህ አንድ አመቱ እንግዲህ እነ የኬልያን ምባፔም እንዲሁም ደግሞ የኔይማርም ዘመን ነበረበት። ከዛ በኋላ ደግሞ የነበረው እንዲህ ያለ እነዚህ ኮኩ ተጫዋቾች የተፈጠረው ነገር የበለጠ ለሳቸው ጨዋታ ስልት የሚመጡ ተጫዋቾችን ስም የሌላቸው ወጣቶችን ይዘው እርሳቸው በሚፈልጉበት መንገድ ይዘው ለመስራት የቻሉት ቡድን ዛሬ ላይ ቀስ በቀስ እንግዲህ የመጀመሪያዎቹን ወቅቶች እናስታውሳቸዋለን። ምንም እንኳን በሊጉ ላይ ያለው ተጽዕኖ በውጤት ደረጃ የታገዘ ቢሆንም ግን ያን ያህል አሳማኝ አይነት እንቅስቃሴ ሜዳ ውስጥ እየታየ አለመሆኑን ከዚህ በፊትም አንስተን ተነጋግረናል። ከዛ በኋላ ደግሞ በሻምፒዮንስ ሊግ የመጀመሪያዎቹ ወቅት ደግሞ እናስታውሳለን። በጣም ውጤት የራቀው በገዛ ሜዳቸው ውጤት ያጡበትን ጨዋታዎች ያሳለፉበት ጊዜ ነበር። እንዲሁም እንኳን እዚህ ደርሳሉ አይደለም እንግዲህ በመጀመሪያው ዙር ሊሰናበቱበት የሚችሉበት አጋጣሚ ተፈጥሮ ነው የነበረውና እንግዲህ በመጀመሪያው አስራ አምስት ደረጃዎችን ይዘውን ያጠናቀቁት ከዛ በኋላ ግን እያየ ነው ያለው ፓሪስን ጀምሮ በተለየ ሁኔታ እራሱን በጨዋታ ጨዋታ እያሻሻለ ከዛ ውጪ ቡድኑ እንደ ማለት አስራ አንዱም እንደ አንዱ ነው የተጫወቱበትን ብዙ ሊቀለበስ ማለቶች የምታያቸውን ውጤቶች የቀለበሱበት ከመጀመሪያዎቹ ጨዋታ እስከ መጨረሻዎቹ ደቂቃዎች ድረስ ሁሉም ሰው በስሜት ውድድሮችን እንዲከታተል የፓሪስ ሳን ጀርማን ደጋፊም ያልሆነም ትኩረቱን ወደ ፓሪስ ሳን ጀርማን እንዲያደርግ ምክንያት የሆኑ አጫዋት ስልቶችን ያየንበትም ነገር ተፈጥሮ ነው የተመለከት ነው። ከዛ ውጭ ደግሞ እንደ አንድ የስቴዲየም እማኝ ደግሞ ስቴዲየም ውስጥ ከዚህ በፊት እመለከተው የነበረው የድጋፍ ስሜት ከሁለት ሺ ሀያ አምስት በኋላ እንዴት እንደተቀየረ የተመለከትኩበት ነው በተወሰነ ደረጃ ስም ሲጠራ ከጨዋታ በፊት የነበረው የድጋፍ አሰጣት ከተጫዋች ተጫዋች የነበረው ልዩነት ዛሬ ላይ እንዲህ አይነት ስሜት አይደለም የሚታየው። የሁሉም ተጫዋች ስም ሲጠራ እኩል አይነት ጩኸት፣ እኩል አይነት ድጋፍ ነው ስቴዲየም ውስጥ የሚታየው ዘጠና ደቂቃ እንግዲህ ከሚጨመሩ ተጨማሪ የባከኑ ሰዓቶች ድረስ ዘጠናውን ደቂቃ ሙሉ ስቴዲየሙ በድጋፍና በጩኸት ታግዞ ውድድሮች እያለቁና ውጤትም እየተገኘበት ያለበትን ነገሮች ተፈጥረዋልና ዋነኛው የእሳቸውን ታክቲክ እንዲሁም ደግሞ ወጣት ላይ ያን ያህል ብዙ ገንዘብ የወጣባቸው ተጫዋቾች ሳይሆን ስም ያላቸው ተጫዋቾችን ሳይሆን እንደዚሁ በሳቸው እይታና በእሳቸው በሳቸው ልምድ ቡድኑን መቅረጽ መቻላቸው፣ ያህን ደግሞ ተቀብለው አንደኛም እንደ ብዙ ባለው የተወሰኑ መረጃዎችን ከውስጥም እንደማገኘው ከሆነ ስልጠና ላይ ቀልድ የሚባል ነገር የለም። በጣም ኃይለኛ የሆነ ከዚህ በፊት ይሰጥ ከነበረው የስልጠና ኢንቴንሲቭ የሆነ ስልጠና ነው ተጫዋቾች የሚወስዱት። ስለዚህ የእሳቸው በጣም ከተጫዋቾች ተጫዋቾች ልዩነት አለማድረግ እንደገና በመልበሻ ክፍል ውስጥ ያለውን ስሜት መቆጣጠር መቻላቸው አሁን ላይ ፓሪስ ሰንጀርማ እንደ አንድ ቤተሰብ እንደ አንድ ቡድን ይህን ዛሬ ላይ ለተገኘበት ውጤት ከዛም አልፎ እንዳልኩት ነው ከዚህ በፊት ሻምፒዮንስ ሊግ ፍጻሜ ደርሷል እኮ። ከዚህ በፊትም እንደዚሁ የመጨረሻዎቹን ልክ አሁን በደረሱበት የሩብ ፍጻሜ ላይ ተጫውቷል። ይሄን አይነት ስሜት አይደለም። ዛሬ ላይ ፓሪስ ሰንጀርማ ከዚህ በፊት ካየነው የተለየ አይነት ፍራቻ በሌሎቹ ዘንድ፣ ክብር በሌሎቹ ዘንድ እንዲሁም ደግሞ ተስፋና ደግሞ እናሸንፋለን አይነት ስሜት ደግሞ በራሱ በደጋፊው ዘንድ እንዲፈጠር ዓለም አቀፍ ትኩረት እንዲያገኝ እነዚህ ነገሮች ሁሉ እንዲፈጠሩ ምክንያት ሆነዋልና የበለጠ ለፓሪስ ሰንጀርማ ብቻ ሳይሆን አጠቃላይ ለፍሬንች ሊግ አንድ ትልቅ ለውጥ ያመጣም ነው። የፓሪስ ሰንጀርማ ኢንተርናሽናል ለውጡ ማለት ነው። እና ልክ ነው፣ በክለብ ደረጃ ያው ለአስራ ሶስት አመታት አሸንፏል፣ ምንም የምትይው ነገር አይደለም። ነገር ግን በአለም አቀፍ ደረጃ በሻምፒዮንስ ሊግ ደረጃ እንዲህ አይነት ተፎካካሪው ነው ተፈሪ ክለብ መሆን በጣም ይሄ የተለየው የፓሪስ ሰንጀርማ ትልቁ ውጤት ነው እና ይህም ደግሞ የሊኔ ሪኬ ትልቁ ልቁ ውጤት ነው። ከዛ ውጭ ግን በዋነኝነት ከዚህ በፊት የነበሩት አሰልጣኞች ያላሳኩትን እንግዲህ ትልልቅ አሰልጣኞች ነበጠዋል እነሱ ያላሳኩትን ሉሴን ሪኬ ሊያሳኩበት የቻሉበት ዋና ምክንያት ተብሎም የሚነገረው ይህንን የተጫዋቾችን ነጻነት መስጠትና ከዛም በተጨማሪም የሳ ይሄ ምንድን ነው በግዢ ደረጃ እንኳን ለሚመጣ ጥያቄ ያን ያህል ስም ያለው ተጫዋች እንዲመጣላቸው አለመፈለጋቸው ራሳቸውን ከሳን ጀርማን ጀምሮ እንዲሰሩ ማድረጋቸው ትልቅ ለውጡ መነሻ እንደሆነ ነው እንግዲህ በብዛት እየተነገረም ያለው። እሺ፣ ሀይሚ ልክ ነው። በፓሪስ ሰን ጀርማን እንግዲህ በሜዳ ውስጥም ሆነ ከሜዳ ውጪ ሉዊስ ኤንሪኬ እንዴት ባለ መንገድ እንደቀየሩት ተመልክተናል። ዋና ዋና የሚባሉት ምክንያቶች ምንድን ናቸው የሚለውን በተወሰነ ደረጃ ስታነሽልን ነበር። ብዙ ጥያቄዎች ነበሩኝ፣ ግን አምስት ሰዓት ተኩል ሆኖ አሁን የሸገርን የአካፋይ መልእክቶች መስማት አለብን። ስለዚህ ከአንቺ ጋር የምናደርገውን ቆይታ እዚህ ላይ እናጠናቅቃለን ስቴዲየም ገብተሽ ጨዋታውን እንድትመለከች እንዲሳካልሽ እንመኛለን ከጨዋታው በኋላ ደግሞ በቀጥታ ስልክ መስመራችን ላይ እናገኝሻለን ብዬ ነው የምገምተው እናመሰግናለን ሀይሚ መልካም ቀን መልካም እንግዲህ እኔም ለነበረኝ ቆይታ እጅግ አድርጌ ነው የማመሰግነው እንግዲህ ቀጣዩ የመልሱ ጨዋታ በጣም በሁሉም ዘንድ የሚጠበቅ ጨዋታ ነው እንግዲህ ለሁሉም ለሁለቱም ክለቦች መልካም ውጤትም መልካም ጨዋታንም እንደሚያሳዩን ተስፋ ማድረግ በዚሁ እንሰናበት።